ምስጋና ሞልቶናል። ምስጋናው ግን አሮጌ ነው። ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው፣ በቀል ክፉ ነው። እባብ ከነ መርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ካልታረቅን አይረባንም ነው እምላችሁ። ለፍቶ መና እንሆናለን። እኛ ኢትዮጵያ ውስጥ በዓል አላጣንም። ታቦት እናወጣለን። እልልታ አይቸግረንም፣ ምህላ አይቸግረንም፣ ሰዓታት አይቸግረንም፣ ቅዳሴ አይቸግረንም። ምንም የቸገረን ነገር የለም። አሁን ህዳር ጽዮን፣ ዛሬ በኢትዮጵያ በመላው ዓለም ከመደበኛይቱ ከአክሱም ጽዮን ጀምሮ የትም ቦታ ይከበራል። ብዙ ቦታ ላይ ግን ምንድን ነው ችግራችን ስትሉን፣ ምስጋናው ሞልቷል። ሊቃውንቱ ማታ ጀምረው ያድሩበታል በማይሌት ከዛ ደግሞ ቅኔው ይቀጥላል። ቅዳሴ ይቀበላል። ከዛ ቅኔ አለ። ከዛ ወተን ደግሞ ታቦቱ ይዘራል። ምዕመናን ደግሞ እልል ይላሉ። ምስጋና ሞልቶናል። ምስጋናው ግን አሮጌ ነው። አሮጌ ማለት ምን ማለት? ምኑ ነው አሮጌ? ምኑ ነው አሮጌ? ይሄ ንስሓ አልገባንም፣ ቂማችንን አልተውንም። በአሮጌ ሰውነት አዲስ ምስጋና ፋይዳ የለውም። ንስሐ ስንገባ ቂማችን ስንተው ግን ምስጋናው አዲስ ነው። እግዚአብሔርም አዲስ ነገር ይሰጠናል። አዲስ ሰላም፣ አዲስ ደስታ፣ አዲስ ስጦታ ይሰጠናል። ያን የሚሰጠን እኛም አዲስ ስንሆን ነው። አሮጌ በአዲስ አዲስ በአሮጌ አይረባም ብሏል ጌታ። ተመልከቱ ዋልወ ዘይጠቅብ ልብሰ ሀዲሰ ውስተ ልብስ ብሉይ አዲሱን ጨርቅ አምጥቶ ከአሮጌው ልብስ ላይ የሚሰፋ ሰው የለም አለ። አሮጌ ጋቢ ቢኖር አዲሱን ጋቢ አምጥተው ቢሰፉበት ምን ያደርጋል? ምንድነው የሚያደርገው? ቀዳዳውን ያስፈፋዋል። ለምን ይከብደውና አሮጌው ማክ ተመልከቱ፣ አዲሱን ጨርቅ መሸከም ሲያቅተው፣ እንዲያውም ቀዳዳው ሰፍቶ መልሶ ቀዶት ይሄዳል። አሮጌ ልብስ ላይ አዲስ ልብስ አይሰፋም። ማን ያለ እንደዚህ፣ ጌታ ማቴዎስ ወንጌል ምዕራፍ 9 ላይ ዋል ወዘ ይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ፣ በአሮጌ ማሰሮ ላይ አዲስ ወይን የሚጠምቅ ሰው ወይም የሚቀዳ የሚጨምር ሰው የለም አለ። ወይኑ ኃያል ስለሆነ አሮጌውን ወይን ምን ያደርገዋል? ሰንጥቆት ይሄዳል። እንደዛ ከሆነ ምን ይሆናል? ዝቁሂ ይነጥ ጥብቅ ወይኑ ይታጎል ረዋቱ ይሰነጠቃል ወይኑም ይፈሳል አዲስ ህግ አለን አዲስ አምላክ አለን እርጅና የሌለበት አዲስ ህግ አለን አዲስ ቤተ ክርስቲያን አለችን እኛ ግን አሮጌ ነን እኛ መታደስ አለብን አእምሯችን መታደስ አለብን ሰውነታችን በንስሐ ልቡናችን በፍቅር መታደስ አለብን በተለይ ቂመኛ ሰው ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ ሰላሳ ቀን ብናራዘመው እንኳን ነው። ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው፣ በቀል ክፉ ነው። እባብ ከነ መርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለየው ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ እንዲሁም ቂም ይዞ ጸሎት የሚጸልይ ሰው ምንድን የሚያደርገው ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተ ክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው ልክ ልክ ሁለት ውሾች አንድ ውሻ ይላል አባ ጊዮርጊስ አንድ ውሻ በአፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ ያኛው ሲሮጥ ይሄ ሲከተል ያኛው ሲሮጥ ይሄ ሲከተል ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው፣ ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? አ ሲል ምን ይሆናል? ይወድቃል። ማን ይበለዋል? እ ያኛው ይበለዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዲሁን የምለው አላውቀው ጌታ ማረኝ ለሚለው ለዚያ ነው የሚሆነው። ማለት ለዚኛው ውሻ ይሆናል። ሁላችንም እንግዲህ ውሻ አለን፣ ግን ለዚኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህ ወለ እግዚአብሔር ስባት አዲስ ማለት እሱ ነው ማለት ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም። መልስ አያመጣም። ሰማይ አይከፍትም። ከእግዚአብሔር ፍትህ አያመጣም። ስጦት አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ልገራችሁ አሁን እዚህ ለመምጣት እዚህ ገዳም ሁላችሁ መታችሁ፣ በዓል ለማክበር ብዙ ፕሮግራም ሰርዛችሁ፣ መርሃ ግብራችሁን ገንዘብ ከፍላችሁ፣ አንዳንዱ የባህር ላይ ጉዞ የማይወድ ሰው አለ፣ እየደነገጣችሁ እየፈራችሁ ሁላ ነው የመጣሁት የመጣችሁት ልክ እዚህ ለመምጣት እንደዚህ የደከማችሁት ያህል ለመታረቅ ከዚህ ጥፍ መድከም አለባችሁ። ካልታረቅን አይረባንም ነው ምላችሁ። ለፍቶ መና እንሆናለን። እግዚአብሔርን በአዲስ ምስጋና አመስግኑት። ስብሐት ይሁ በማሕበረ ጻድቃ ነው ምስጋናው፣ ደግሞ እናንተ አዲስ የምታመጡት አይደለም፣ የቤተ ክርስቲያን ምስጋና ነው ማለቱ ነው ይላሉ ሊቃውንት። ስብሐት ይሁ በማሕበረ ጻድቃ ነው ምስጋናውን በቅዱሳን ማሕበር ነው አለ። እናንተ የምታመሰግኑት ምስጋና አዲስ ምስጋና ስላችሁ ጊዜ ሁላችሁ እንደ አዝማሪ አዳዲስ ምስጋና ፍጠሩ ማለት አይደለም። ለቤተ ክርስቲያን የተገለጠውን የማህበረ ጻድቃንን ምስጋና አመስግኑት። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማያትን አሁን አልሰማችኋቸውም ሊቃውንቱ። እውነቴን ነው እኔ እንደው ቢቆይ ወረቡ ሁላ ትንሽ እንደው ምነው በቆየ እያልኩኝ ማምላክን ከልቤ ነው ትንሽ በቆየ ደግሞ ባሉት እያልኩ ስናያበቃብኝ ብሰው ይው አሁን የሰባቲው በማይበረጽ አድቃ ነው። መጀመሪያ ማንን አመጡ? ሙሴን አመጡ፣ እዝራን አመጡ፣ ዳዊትን አመጡና እዝራን አመጡ ዜማው የነ ሚካኤል ገብርኤል ነው። እንደገና ደግሞ ነቢያትን ጨመሯቸው። ሙሴን ርዕሰ ነቢያቱ ሊቀ ነቢያቱ ሙሴን አመጡት። ከዚያ ደግሞ ዳዊትን የትንቢቱን መነጽር ዳዊትን አመጡት። ታቦተ ጽዮን ተማርካ ሳለ ያለቀሰውን አርባ ስድስቱ የብሉይ ኪዳን መጻሕፍት ከተቃጠሉ በኋላ አርባ ቀን ጾሞ መጽሐፎቹን እንደገና ከነቀለማቸው ሳይቀነስ ተገልጾ የጻፈላት የጻፋትን ጻፋቸውን እዝራና አመጡት። ዜማውን ከሰማይ ምስጢሩን ከምድራሩና አገናኙት። ስባቲው በማይበረ ጻድቃኑ ማለት ይሄ ነው፣ የመላእክትን የነቢያትን የዋርያትን የሰማይታትን የጻድቃንን ምስጢር ይዛችሁ በስባተ ሱራፌል በቅዳሴ ኪሩቤል እግዚአብሔርን አመስግኑት። ይትፌሳህ እስራኤል በፈጣሪሁ እስራኤል ዘሥጋ በፈጣሪው በእግዚአብሔር አምኖ ደስ ይለዋል። እስራኤል ዘነፍስ የሐዲስ ኪዳን ክርስቲያኖች በእስራኤል አምላክ በእስራኤል ዘነፍስ ንጉሥ በኢየሱስ ክርስቶስ አምነው ደስ ይላቸዋል። ወይትሐሠዩ ደቂቀ ጽዮን በንጉሦሙ። እስራኤል የጽዮን ልጆች በንጉሳቸው በእግዚአብሔር አምነው ደስ ይላቸዋል።